ኤምኤች 370 እንነጋገራለን። ማርች 8 2014 የአውሮፕላን ከ227 ተሳፋሪዎች 10 የበረራ አስተናጋጆች እና ሁለት ፓይለቶች ጋር ከኳላላምፑር ወደ ቤጂንግ ለመብረር ተነሳ። ከደቂቃዎች በኋላም የዚህ አውሮፕላን ዱካ ጠፋ እና እስከ ዛሬም ድረስ ምን እንደተፈጠረ ማንም በትክክል አያውቅም። ይህ ቪዲዮ ያንን ምስጢር ይቃኛል። ስለ በረራ፣ ስለ ፍለጋ ጥረቶች ና ስለ ተለያዩ መላምቶች ይናገራል። አብረውን ቆዩ።

ከኳላላምፑር አውሮፕላን ማረፊያ ተነሳ። ይህ በረራ 227 ተሳፋሪዎችን፣ 10 የበረራ አስተናጋጆችና ሁለት ፓይለቶችን ይዞ ወደ ቻይና ከተማ ወደ ሆነችው ቤጂንግ ይጓዝ ጀመር። ዋና ፓይለቱ ካፒቴን ዛሃሪ አህመድ ሻ 53 ዓመቱ ሲሆን በማሌዥያ አየር መንገድ ውስጥ ከፍተኛ ልምድ ያለው ካፒቴን ነው። ሁለተኛው ፓይለት ፋሪቅ መሐሚድ ሲባል ዕድሜው ያሰባት ሲሆን የአውሮፕላን በረራ ስልጠና ላይ የነበረና ይህም በረራ ካጠናቀቀ በኋላ ሙሉ ፓይለት ለመሆን ተፈቅዶለት ነበር። በረራው ለሀያ ደቂቃዎች በትክክል አቅጣጫ ተጓዘም። ጠዋት 1 ሰዓት 08 ላይም አውሮፕላኑ የማሌዥያ የባህር ዳሮችን አቋርጦ ወደ ደቡብ ቻይና ባህር በቪትናም አቅጣጫ ደረሰ። ካፕቴን ዛሃሪም አውሮፕላኑ በ35000 ጫማ ከፍታ ላይ መሆኑን፣ ሁሉም ነገር መደበኛ እንደሆነ ለአየር ትራፊክ መቆጣጠሪያዎች ተናገረ። ከ11 ደቂቃዎች በኋላም አውሮፕላኑ የቪትናም አየር ትራፊክ መቆጣጠሪያ ክልል ገባ። የኮለር አምፑር መቆጣጠሪያ አውሮፕላኑን በሬዲዮ በመጥራት ማሌዥያ ኤምኤች 370 ጅሚኒ 129 ያገኙ መልካም ሌሊት፣ ካፕቴን ዛሪ መልሶ መልካም ሌሊት ማስ 370 ብሏል። እስከዚህ ጊዜ ድረስ ሁሉም ነገር መደበኛ ነበር። ነገር ግን እነዚህ የካፕቴን ዛሪ ቃላት ከአውሮፕላኑ ወደ አየር ትራፊኮች የተላከ የመጨረሻው ምልክት ነበር። ከዚህ በኋላ በረራ ኤምኤች 370 በድንገት ጠፋ። ጠዋት አንድ ሰዓት ከአንድ ላይ አውሮፕላኑ የቪትናም አየር ክልል ገብቶ ከሰላሳ 30 ሰከንዶች በኋላ ከራዳር እይታ ተሰወረ። ይህ ክስተት በአቬሽን ታሪክ ውስጥ ትልቅ ሚስጥር ሆነ። የኳላላምፑር አየር ትራፊክ መቆጣጠሪያ ይህንን ባለመመልከታቸው አውሮፕላኑ የቪትናም ክልል ገብተን ብለው ገመቱ። በተመሳሳይ ጊዜ የቪትናም መቆጣጠሪያ አውሮፕላንም ከራዳራቸው መጥፋቱን አስተዋሉ። እናም ተመልሰው ከአውሮፕላኑ ጋር ለመገናኘት ሞክረዋል። ነገር ግን ምላሽ አልነበረም። ከ18 ደቂቃዎች መሞከር በኋላም የቬትናም አየር ትራፊኮች ለኳላላምፑር መንግስት ስለ አውሮፕላኑ መሰወር አሳወቁም። በመደበኛ ሁኔታ እንዲ አይነት ክስተት በአንድ ሰዓት ውስጥ ለኳላላምፑር አየር መንገድ የነፍስ ማደን ማስተባበሪያ ማዕከል መገለጽ ነበረበት። ነገር ግን የአደጋ ምላሽ የተጀመረው ከአራት ሰዓታት በኋላ ጠዋት 6 ሰዓት ከ32 ላይ ነበር። ይህም አውሮፕላኑ ቤጂንግ ይደርስበት የነበረው ጊዜ ማለት ነው። ወዲያውኑ የፍለጋ ስራ ተጀመረ። በረራው ከማሌዥያ ወደ ቤጂንግ በሆነ መንገድ ላይ ነበር። በመካከል ቬትናም እና ደቡብ ቻይና ባህር ይገኛሉ። ስለዚህ የፍለጋ ስራ በደቡብ ቻይና ባህር ተጀመረ። ይህ ዓለም አቀፍ ጥረት ላይም 34 መርከቦች፣ 28 አውሮፕላኖች ከሰባት አገሮች ተሳትፈዋል። ነገር ግን ምንም ዱካ አልተገኘም። የትግባ ስም ጥግባ አውሮፕላኑ ማግኘት የማይጨበጥ ህልሙነም ከአራት ቀናት በኋላ ማርች 12 አዲስ መረጃ ተገለጸ። የማሌዥያ ወታደራዊ ራዳር እንደሚያመለክተው አውሮፕላኑ በጠዋት 2ሰ22 ላይ በወንዶማን እና ኒኮበር ደሴቶች አቅራቢያ ከማሌዥያ በስተምዕራብ በማላካ ባረ ስላጤ ላይ ታይቷል የሚል ነበር። ይህ አውሮፕላንም ከቤጂንግ ተቃራኒ አቅጣጫ መብረሩን ያሳያል። ይህ ዜና ሁሉንም አስደነገጠ። አውሮፕላኑ ወዴት ሄደ? በሂማሊያ ወይስ በካዛኪስታን ተከስክሷል የሚል መላምትን አመጣ። ከተወሰነ ቀናት በኋላም አዲስ መረጃ ከሳተላይት ዳታ ተገኘ። አውሮፕላኑ ከሳተላይት ጋር ለመገናኘት ሞክሮ ነበር። ይህም በቦይንግ ሰበን ሰበን አውሮፕላኖች ውስጥ የተለመደ ነው። እንደ ስልኮ ወደ ዋፋይ የራሱን አውሮፕላን ኔትወርክ በመጠቀም ከሳተላይት ጋር እንደመገናኘት ያለ ነገር ነው። ነገር ግን አውሮፕላኑ የላከው መረጃ የለም ብቻ ግንኙነት ለመፍጠር ሞክሯል። ተመራማሪዎችም ይህም መረጃ ተጠቅመው የአውሮፕላኑ ግምታዊ ቦታ ለመወሰን ሞከሩ። ሳተላይቱ ከአውሮፕላን መልእክት ሲቀበል አንቴና ወደ አውሮፕላን አቅጣጫ ያዞረ ነበር። ይህም አንቴና አንግል በመጠቀም ተመራማሪዎቹ አውሮፕላኑ በተወሰነ ክበቦች ውስጥ ሊሆን እንደሚችል ገምተዋል። አውሮፕላኑ ከሳተላይት ጋር ሰባት ጊዜ ለማገናኘት ሞክሯል። ስለዚህ ሰባት ክበቦች ተፈጠሩ። እነዚህም ሳተላይት ሃንድ ሼክስ ተብለው ይጠራሉ። የመጨረሻው ክብ ወይም ሰባተኛው ክብ አውሮፕላኑ ለመጨረሻ ጊዜ ከሳተላይት ጋር ለመገናኘት የሞከረበት ጊዜን ያሳያል። ይህ ክብም ካዛኪስታን እስከ አውስትራሊያ ድረስ ሰፊ አካባቢ ይሸፍናል። ተመራማሪዎችም የአውሮፕላኑን ፍጥነት፣ የቀረውን ነዳጅና የበረራ ጊዜ በመጠቀም አውሮፕላኑ በዚህ ክብ ውስጥ በተወሰነ ቀስት ላይ በሰባተኛው ቀስት ላይ መሆኑ ገምተዋል። ይህ ቀስት ከአውስትራሊያ 200 ኪሎ ሜትር በምዕራብ በህንድ ውቅያኖስ ውስጥ ይገኛል። እስከ ዛሬ ደብዛው የጠፋ አውሮፕላን ያልተፈለገበት የውቅያኖስ ክፍል ነበር። በዚህ መረጃ መሰረት በርካታ የፍለጋ ስራዎች ተካሂደል። በአፕሪል 2014 የውቅያኖሱ ገጽ ላይ ፍለጋዎች ቆመዋል፣ ምክንያቱም አውሮፕላኑ መስመጡ ስለተገመተ። ከዚህ በኋላ በጥልቅ ውቅያኖስ ውስጥ ፍለጋዎች ተጀመሩ። ይህም በታሪክ ውስጥ ውድና ትልቅ የፍለጋ ሥራ ሆነ። 160 ሚሊዮን ዶላር ከፈጀና ለሦስት ዓመታት ከተፈለገ በኋላ ይህ ሥራ እንደ ውድቀት ተቆጠረ። የአውሮፕላኑም አንድም ስብርባሪ እንኳን ማግኘት ስላልተቻለ፣ አሁን ይህ አውሮፕላን የት ገባ የሚለው ጥያቄ ሊፈታም አልቻለም። ነገር ግን በጁላይ 2015 አንድ ተስፋ ሰጪ መረጃ ተገኘ። በማዳጋስካር ምስራቅ በሚገኘው ሪዩኒየን ደሴት ላይ የአውሮፕላኑ ክፍል ፍላፔሮን ተብሎ የሚጠራው ተገኘ። ይህ የአውሮፕላኑ ክንፍ አካል ነበር። ይህ የአውሮፕላኑ በህንድ ውቅያኖስ ውስጥ አካባቢ የአውሮፕላኑ ክንፍ እንደተሰበረም ያመለክታል። በ2018 የአሜሪካ ኩባንያ ኦሺኒያ ኢንፊኔት ከማሌዥያ መንግሥት ጋር ውል ተፈራረመ። ይህ ኩባንያ ካላገኘን ክፍያ የለን በሚል መርህ ፍለጋ ጀመረ። ዘመናዊ የውሃ ውስጥ መሣሪያዎችንም ተጠቀመ። የውቅያኖስ ወለል ካርታ ሠራ። በሰባተኛው ቀስት አካባቢ የውሃ ውስጥ እሳተ ጎሞሮች፣ ገደሎችና ተራሮች እንዳሉ ተረጋግጧል። ነገር ግን ይህ ፍለጋ ምንም ውጤት አላስገኘም። Completely unprecedented on so many levels. Nothing has ever በመቀጠልም ተማራማሪዎች የተሳፋሪዎችንና የፓይለቶችን መረጃ መርምረዋል። አውሮፕላኑ ተጠልፎ ወይም በሌላ ምክንያት መጥፋቱን ለመረዳት ከዚህ ምርመራ በኋላም በርካታ መላምቶች ተነሱ። አውሮፕላኑ ከራዳር መጥፋቱ ምክንያቶች የሚከተሉት ሊሆኑ ይችላሉ ተባሉ። አንደኛ፣ ኤሌክትሪክ ብልሽት፣ ሁለተኛ፣ ቴክኒካል ችግር፣ ሶስተኛ፣ አደጋ፣ አራተኛ፣ በፓይለት ወይም ተሳፋሪው የተደረገ ተግባር ትራንስፖርደሩን ሆን ብሎ መዝጋት የሚሉ መላምቶች ተሰጡ። መላምት አንድ የካፒቴን ዛሪ ተሳትፎ። አንዳንድ መላምቶች ካፒቴን ዛሪ አውሮፕላኑን ሆን ብሎ አቅጣጫ በመቀየር ወደ ውቅያኖስ እንደጣለው አድርገው ግምታቸውን አስቀምጡ። ይህን የሚደግፉበት ምክንያቶችንም ዘረዘሩ። አንደኛ አውሮፕላኑ ከቬትናም ወደ ማሌዥያ ተመልሶ 180 ዲግሪ አቅጣጫ መቀየሩን ተናገሩ። ይህም በአውቶ ፓይለት ሊፈጠር አይችልም አሉ። ሁለተኛ አውሮፕላኑ በታይላንድና በማሌዥያ ድንበር ላይ በሆነ መልኩ መብረሩ ይህም ሁለቱን ራዳሮች ለማምለጥ የተደረገ ሙከራ ይመስላል አሉ። ሶስተኛ፣ በዛይር ቤት ውስጥ የበረራ ሲሚሌተር ተገኝቷል። እናም በዚህ ላይ ኤምኤች 370 ተመሳሳይ መንገድ ልምምድ እንዳደረገም ይገልጻል። ነገር ግን የፍለጋው ሥራ ኃላፊ ይህም መላምት አስተባብሏል። ዛይር ከፍተኛ ልምድ ያለው በሁሉም የተከበረ በቤተሰብ ሆነ የገንዘብ ችግር የሌለውና ራሱን የመግደል ምንም ምልክት ያልነበረው ፓይለት ነው በማለት ይህ መላምት ውድቅ እንዲሆን አድርጎታል። ሁለተኛ መላምት የሽብርተኞች ጥቃት። ሁለተኛው መላምት አውሮፕላኑ በሽብርተኞች መጠለፉን ይጠቁማል። ሁለት የኢራን ተሳፋሪዎች ከጣሊያንና ከኦስትሪያ ዜጎች የተሰረቁ ፓስፖርቶችን መጓጓዛቸው ተጠርጥረው ነበር። እነዚህ ሰዎችም ወደ አውሮፓ ለመሰደድ እንደፈለጉ ተገልጿል። እና ከቤጂንግ ወደ አውሮፓ መብረር ነበር ያቀዱት። ከእነዚህ ፓስፖርቶች በስተቀር ሽብርተኝነት መሆናቸውን የሚያረጋግጥ ምንም ማስረጃ አልተገኘም። ኢንተርፖልም እነዚህ ሰዎች ሽብርተኞች እንዳልሆኑ አረጋግጧል። ሶስተኛው መላምት የኦክስጅን እጥረት። ሶስተኛውና በጣም ተቀባይነት ያለው መላምት ተሳፋሪዎች እና ሰራተኞቹ ፓይለቶቹን ጨምሮ በኦክስጅን እጥረት ምክንያት ንቃተ ህሊናቸው እንደጠፋ ይጠቁማል። አውሮፕላኑ በአይቶ ፓይለት መብረሩን ቀጥሏል እስከ ነዳጁ መጨረሻ ድረስ። ከዚህ በኋላ በህንድ ውቅያኖስ ውስጥ ተከስክሷል። ይህ ኦክስጅን እጥረት እንዴት ሊፈጠር ቻለ? በርካታ ምክንያቶችም ተጠቁመዋል። አንደኛ፣ በኮክፒት ውስጥ የኤሌክትሪክ እሳት ሊነሳ ይችላል፣ ይህም ስርዓቶችን አበላሽቷል። ሁለተኛ፣ ድንገት የኦክሲጅን መቀነስ ሊፈጠር ይችላል። ሶስተኛ፣ ሽብርተኞች ወይም ሌሎች ሰዎች ኦክሲጅኑን ሆን ብለው ሊያቋረጡት ይችላሉ፣ የሚሉ መላምቶች ተሰጡ። ለምሳሌ አውሮፕላኑ የቬትናም አየር ክልል ሲገባ ፓይለቶቹ ችግር እንዳለ አስተውለው ወደ ማሊያ መመለስ ሊሞክሩ ይችላሉ። ነገር ግን በዚህ ጊዜ አደጋ ተፈጥሮ ኦክሲጅን ቀንሶ ሁሉም ሰው ንቃተ ህሊናቸው ስለጠፋ አውሮፕላኑ በአውቶ ፓይለት መጓዙን ቀጥሎ ወደ ደቡብ ተቀይሮ በህንድ ውቅያኖስ ውስጥ ተከሰከሰ፣ የሚል ድምዳሜ ሰጡ። አንዳንድ የአውሮፕላን ፈላጊ አካላት 6 አራተኛው መላምት የሪቻርድ ጎንድፍሬ ግኝት ነው። 2022 መጀመሪያ ላይ ሪቻርድ ጎንፍሬ የተባለ ጡረታ የወጣ የኤሮስፔስ መሐንዲስ ኤምኤች 370 ቲን ሚስጥር መፍታቱን አስታወቅም። እሱ የደብሊው ኤስ ፒ ፕሪንት የተባለ ሬዲዮ ሞገድ ቴክኖሎጂን ተጠቅሞ ከብሪቲሽ ኢንማርስ ሳተላይት፣ ቦይንግ እና የአውስትራሊያ ውቅያኖስ ውስጥ ተመራማሪዎች መረጃ ጋር በመጣመር ስሌቶችን አደረገ። ይህ ቴክኖሎጂ የሬዲዮ ሞገዶችን ነጸብራቅ በመጠቀም የአውሮፕላን መንገዶችን ይከታተላል። ሪቻርድ የኮምፒውተር ፕሮግራም በመጠቀም ኤምኤች 370 መንገድ በሰባተኛው ቀስት ላይ በአራት ኪሎ ሜትር ጥልቀት ባለው ውቅያኖስ ውስጥ መሆኑን ገምቷል። እሱ ይህንን ቦታ በአርባ ኖቲካል ማይል ትክክለኝነቱን መለየቱንም ተናግሯል። ይህም ከቀደሙት ፍለጋዎች ጋር ሲነጣጠር ትንሽ የፍለጋ አካባቢ ነው። ሪቻርድ አዲስ የፍለጋ ሥራ ከተጀመረ በአንድ ዓመት ውስጥ አውሮፕላኑ ሊገኝ እንደሚችልም ያምናል። በተጨማሪም የውቃንሱ ፍሰት ትንታኔ ድራፍት አናሊሲስ እንደሚያሳየውም የአውሮፕላኑ ቁርጥራጮች ወደ ማዳጋስካር አካባቢና ደሴቶቹ መጓዛቸው ከሪቻርድ ስሌት ጋር ይጣጣማሉ። እስካሁን 27 የአውሮፕላኑ ቁርጥራጮች በተለያዩ ደሴቶች ላይ ተገኝተዋል። ነገር ግን አንዳንድ ተቺዎችም የሪቻርድ ዘዴ ትክክለኛ እንዳልሆነ ይከራከራሉ። ምንም እንኳን ይህ ቢሆንም ይህ ግኝት ለኤምኤች ስሪ ሃንደረድ ሰቨንቲ ሚስጥር መፍትሄ ሊሆን ይችላል። በመጨረሻም ኤምኤች ስሪ ሰቨንቲ አውሮፕላን መጥፋት እስከ ዛሬ የአቪሽን ታሪክ ውስጥ ትልቅ ሚስጥር ነው። ከ2014 ጀምሮ በርካታ የፍለጋ ስሮች፣ መላምቶችና መረጃዎች ተነስተዋል። ነገር ግን አውሮፕላኑ የት እንዳለ በትክክል አልተገኘም። የሪቻርድ ጎንድፍሬ ግኝትም አዲስ ተስፋን ፈጥሯል። በቅርብ ጊዜ ውስጥም ይህ ምስጢር ሊፈታ ይችላል እያልን። ስለዚህ ምስጢር አውሮፕላን መጥፋት ያቀረብንላችሁ ዝግጅት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not